አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ፣ ግን ታንከኛ ቢዘምት ቢንጎራደድ ፊቴ ከእኔ ጋር አትገቢም ሆነሽ ባለቤቴ። ለአንቺም ለንግስሽ፣ ለእኔም ለሰላቴ ይጠበናል ቤቴ፣ ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ፣ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። አይጠበንም ቤቴ ለአንቺም ለንግስሽ ለእኔም ለሰላቴ ይጠበናል ቤቴ ለንግስሽ። እሷ እንግዲህ ለዚህ ቪዲዮ ምላሽ ሰታለች። ምላሽ የሰጠችውም እንግዲህ በኮመንት ስር ነው ምላሽ የሰጠችው። ኮመንቱን በደንብ ተመልከቱት ምን እንደሚል አብረን እናንብብ። ይኸው ከተለቀቀው ቪዲዮ ስር ነው የገባሁት። የእሷ ኮመንት እንደምታዩት ይኸው ይታያል። የእሷ መሆኑ መጀመሪያ ቼክ ናርግ፣ የእሷ ነው። 2.1 ሚሊዮን ፎሎወርስ አለው። የእሷ ቲክቶክ አካውንት 2.1 ሚሊዮን ፎሎወርስ ነው። ከዛ ወረድ እንበልና እሷ ወደ ኮመተችው እንግባ። እንዲህ ትላለች። እኔ ከእስላም ብወጣ የሚቀንስባቸው፣ ወደ ክርስትና ብመጣ ለክርስቲያኖች የሚጨምር ነገር የለም። እስልምናዬን ለድርድር የማቀርበው ነገር አይደለም። ይሄ ቆንጆ ቪዲዮ ለመስራት ያረኩት የሀያቴ ነጠላ ነው ትላለች። በዚህ ጉዳይ ላይ ምን ትላላችሁ? እስቲ ደግሞ ከዚህ ነገር እንላቀቅ፣ ና አንድ ቀልድ ልጋብዛችሁ። ይህም ቀልድ ምን ይላል? ሞተ ሊቀብሩ ሲሉ ጀለስ። ነፍሱ በሰላም እንድታርፍ ከስልኩ ጋር ቅበሩ ሲል ከሞት ተነስተ ማለት ነው። ከሳጥን ውስጥ በቃ ለሰው መኖር

ከዚህ በፊት ግን ላይፏ ራሱ በጣም ነው የሚገርማቸው። የምሬ ነው የምላቸው ሩዚ ላይፋቸውን ተመገ። ግን ቲክቶክ ለጥሩ ነገር ከተጠቀምንበት እጅግ በጣም አሪፍ ላይፍ ቼንጅ ያደርጋል። እነዚህ ነበሩ። ጀማው ይሄ ነበሩ ጀማው ይሄ ነበር። እንግዲህ ከዚህ ውስጥ ጣላ እንዳላወጣቸው እንደዛ አድርገው ይጨፍሩብናል። እዚህ ቻናል ላይ እንግዲህ እንደምታውቁት ብዙ ሰዎችን አጋብተናል። ብዙ ሰዎች ደግሞ የሚገራረሙ የሰርግ ቪዲዮዎችን አስመልክተናል። ይሄ ደግሞ ይለያል ነው መላችሁ።

ይለያል። ሰርጉ ይለያል። ሁለት ሞተር በቃ ቀለል ያለ ሰርግ ማለት ነው። ምንም ጭንቅ የለም በ ነው ሁለት ሞተር ምንድን ነው ለሰርግ እንዲመጨነቅ ነገራችን ላይ ልጅቷን እንዲያደረገውን የሚስጥሩን አቅያለሁ መሰላችሁ። ያው እንግዲህ ባልና ሚስት ሲባሉ መጣላታቸው አይቀርም የሆነ ጊዜ። የዛኔ ሲጣሉ ወደ ቤቷ አቅጣጫ አታቅም ማለት ነው። ልጅ ለምን ተሸፍና ነው ሄደችው? መንገዱን አታቅም መንገዱን አላየችም። ሶ የዛኔ ሊጠቅመው ይችላል፣ ሊጠቀምበት ነው ማለት ነው።

አሁን ቀሉን ተውና፣ ስልኬ የሚገዛኝ ሰው አለ። ስልኬን ልሸጠው ፈልጌ ነው፣ የሚገዛኝ ሰው አለ። እኔ እኮ ትራምፕ ባለፈው ቲክቶክ ይዘጋ ሲለኝ፣ ምን አይቶ ነው ይህ ሰው? የችግሩ ምንድን ነው? ከኛ ጋኛ ሊያስደውከን ነው ብዬ የተከራከርኩት ነበር። ልካ እንደዚህ አይነት ነገሮችን አይቶ ነው እሱ። የኢትዮጵያ ዶክተሮች በአሁኑ ሰዓት ከፍተኛ የሆነ ችግር ውስጥ ነው ያሉት፣ ምክንያቱም ደግሞ የሚከፈላቸው ደሞዝ አልበቃ እያላቸው ነው። የዚህን ሰው ታሪክ ከሰባችሁ በኋላ አስተያየታችሁን ኮሜንት ላይ ያስቀምጡ። ይህ ሰው እንግዲህ ዶክተር ይማም ይባላል። ጠቅላላ ሐኪም ነው በባቴ ሆስፒታልም ተቀጥሮ ነው የሚሰራው። ቤተሰቡንም ካየ እንግዲህ አንድ አመት ከስድስት ወር ሆኖታል። ታዲያ አንድ ቀን እናቱ ትደውልና ሰላም ትሏለች። እሱም ደህናነኝ ይላታል። ከዛ በኋላ እሷም ልጄ ኢድ ደርሷልና አንድ ሀያ ሺ ብር ላክልኝ ትለዋለች። እሱም ይደናገጣል። ታዲያ በዛ ሰዓት ታካሚ አጠገቡ ነበር። ታዲያ ታካሚው ምን ሆነ ነው ዶክተር ሲለኝ አይ ደናነኝ አልኩት። ምክንያቱም ደግሞ ለሱ ብነግረው ችግሬን አይረዳኝምና ያው አንድ ቆንጅዬ ልጅ አለችኝና የሚያሳድጉትን ቤተሰቦቼ ናቸውና ለእሷም እንግዲህ ለልብስ መግዣ ያስፈልጋል። ከዛ በኋላ እናቴ ላይ እሺ ቆይ ደውላለሁ ብዬ ከዛ በኋላ ሳልደውል አንድ ሳምንት ቆየው። ከዛ አንድ ሳምንት ቆይቼ እናቴ ጋር ደወልኩኝ። ገንዘብ አጥቼ ነው ዝም ያልኳችሁ፣ ምክንያቱም የእኔ ገንዘብ ተቆራርጦ ዘጠኝ ሺ ነው እጄ ላይ የሚደርሰው አልኳት። እናቴም በቃ ችግር የለውም አባት ለልጅ ልብስ ይገዛላታል አለችኝ። ነገር ግን እናቴ በእኔ ተስፋ እንደቆረጠች ያስታውቅ ነበር እኔ ራሴ ለራሴ ልብስና ጫማ ከገዛው ቆይቻለሁ። ይህ የምትመለከቱት ቤት እንግዲህ እኔ ምኖርበት ነው ኑሬም ይህን ይመስላል ብለዋል። በፊት ላይ እንግዲህ ሕይወት ስናድን ቆይተናል። አሁን ላይ ግን እኛ ዶክተሮች ራሳችን የራሳችንን ሕይወት ማቆየት አለብን ብለዋል። ስለዚህ አሁን ላይ እንግዲህ የዶክተሮች ደሞዝ ሊታሰብበት ይገባል። በዚህ ሁኔታ ከቀጠለ ብዙ ዶክተሮችን ልናጣ እንችላለን። ይህም ቪዲዮ ኮፒልንክ ሪፖስት ሼር በማድረግ ብዙ ሰዎች ጋር አድርሱ። መልካም ቀን። ሙሴ ደግሞ ከዚህ ምን ይለናል? ኢትዮጵያ ለሚያጋጥሟት ችግሮች በሙሉ ከራሷም አልፎ ለጎረቤቶቿ የምትደርስበት ኢትዮኤድ የተሰኘ እርዳታ ልትጀምር፣ በዚህም እርዳታ እያንዳንዱ ነዋሪ እያንዳንዱ ኢትዮጵያዊ የማዋጣት ግዴታ አለበትም። በራስ አቅም ምላሽ ለመስጠት በየአመቱ ከበጀት አመቷ ላይ ሶስት በመቶ እያህል ገንዘብ ለመሰብሰብ ታቅ በዚህም ኢትዮኤድ በሚል ከራሷ አልፎ ለተቸገሩ ጎረቤቶቿ እርዳታ ታቀርባለችም ናም ሄ የአደጋ ስጋት አመራር ረቂቅ አዋጅ ላይ በፓርላማ ውይይ ሊደረግ እንደሆነም ተውል ናም ይሄ ፈንድ በአመት ከኢትዮጵ ሶስት በመቶ የሚሆን ገንዘብ ይሰበስባል ከተባለ በዘንድሮ የ1.5 ቢሊየን በጀት ስናሰለው 45 ቢሊየን ብር ያስፈልጓል፣ እንደማለት እዚህም የመንግስትና የግል ሰራተኛ እንዲሁም የግልና የመንግስት ተቋማት መንግስታዊ ያልሆኑ ድርጅቶችም ያዋጣሉም። ከዚህ ባለፈ ደግሞ እያንዳንዱ ግለሰብ እንደ አቅሙ ማዋጣትም ይጠቅማል። የምራሄ ግፍ ነው። 21 22 ዓመት ተምሮ መጥቶ እንደዚህ ያለቀሰ ባለበት ታይም ላይ እንደዚህ አይነት ነገሮችን ማሰብ ኮ ተገቢ አይደለም። ራሷ አሮባት የሱታ ስላለች ይባላል። መጀመሪያ የራሳችንን ችግር መቅረፍ መቻል አለብን። ያለበለዚያ እኮ ምን ያደርጋል ለውጮቹ ደረሰን አልደረስ። አስቡት እንግዲህ ሀያ አንድ አመት ሙሉ እናትና አባታችሁን አስቸግራችሁ ተምራችሁ ከዛ በኋላም ተመልሳችሁ አሁንም ተመራችሁ የሆነ ቦታ ደርሳችሁ ቤተሰባችሁን ትጦራላችሁ ሲባል ተመልሳችሁ ቤተሰብ ማስቸገር ስትጀምሩ አስባችሁታል? ያውም ደግሞ እ ተስፋ የሚያስቆረጠው ነገር በዶክትሬት ከተመረክ በኋላ የሚመጣው ጄኔሬሽን ደግሞ እንዴት ነው ትምህርትን መማር የሚችለው? ተስፋ ይቆርጣል። ማ አሽሀዱ አላ ኢላሀ ኢለላ ወ አሽሀዱ አነ ሙሐመድን ረሱሉላ ማሻ አላህ ማሻ አላህ ሙስሊም ሁነሻል። ከአሁን በኋላ ተሻወለ ላላ ማለት ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ መሰክራለሁ ማለት ነው። መሐመድ ረሱልላህ ማለት መሐመድን የአላህ መልዕክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። የተመጣችበት ወደ ኢስላም ሃይማኖት በሰራ መጣችላለሁ። ሌላ እምነት ተከታይ ወደ ኢስላም ስትመጪ ሙንሻው ተውስቻለሽ። ከዛ ያለውን ነገር ደግሞ እንነግርሻለን። ማሻ አላህ ሙስሊም የሆነች እህት ወንድሞቻችን ልብስ ያበረከቱ ይሻለ ወረሕመቱላሂ ወበረካቱ ያ ጀማዓ ሰልፍ ላይ እንግዲህ ካላልፈው እያሰለመ ይገኛል። ኢንሻአላህ ቢዝኒላሂ ታላ ነው። ወደ ኢስላም ኢስላም ሰላም ነው። ኢስላም ሰላም ነው። ሌሎችም ያበረከቱ ይችላል ቶች ናቸው መስለማቸው ደስ ይላል። በሌላ መንገድ ደግሞ ውጭ ሀገር ላይ እየተቸገሩ ያሉ ልጆችን ካየው በኋላ የምሬ ነው ምላቸው፣ ውስጤ ነው የተነካው። ይሄ ልጅ በአረበኛ እንዴት እንዴት ፕሬዚዳንቱን ሊያስረዳ እንደሞከረ ተመልከተው። ጎዳና ላይ

ሃዛ ጀዛኡና ላ ያመሊከ ስዑድያ ወሸዕበሃ አልሙስሊም ዩአዘብ ፊ ቢላድ አልሙስሊም ላ ማ የሲር ያመሊከ ስዑድያ ወሸዕበሃ። ይሄ ልጅ ጀመሬ ነው የምላችሁ። የሰውዲው ንጉሥ መኪና ሊሸልሞ ይገባል። ለመንሱር ሚስት ተገኝቷል። መንሱርም ደግሞ የማግባት ሞራሉ እጅግ በጣም የረቀቀ እንደሆነ ታውቃላችሁ። እቺ ራመዳን አላልፍም ብሎ ነበር የሆነ ጊዜ ካስታወሳችሁ ኔ አሁን ደግሞ እንግዲህ በሚገርም ሁኔታ የሚገርም ሰው ተገኝቶለታል ሊያገባ ነው ተብሎ አለ። እስቲ ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ብትባስተዋወቀ እና ብትጠናኑ ደስ ይለኛል። በጣም ረጋ ያለች፣ ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድን ነው እንድሳይድ ያረግኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ ያኔ ልብሽንም ከፍተሽ ያን ሰው እንድታስቢ ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢ ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደሞች ሰዎችን ደሞ አገኛለሁ። ትዳርኖ በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወቱ ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ ይሄ ግን ትንሽ ፐርሰንት ነው። እውነቱን ለመናገር በጣም አንድ ወይ 10%፣ 90% ሞስትሊ ጥሩ ነው። እያየው ያለ አታስፈራራ ነው መንሱር፣ መንሱር አታስፈራራ። 50% ሰው በትዳሩ ደስተኛል፣ 50% ፍርድ ቤት ነው ምታየው፣ 50% ሚዲያ ላይ ሲጣላ ነው ምታየው። አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል። ገባክ እሱ ነው እኮ የምልሽ ነበር ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው ሁለት የማይተዋወቁ ሰዎች የተለያየ ቤት የተለያየ ቦታ ያደጉ ሰዎች በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል አሁን ባለሁበት አርባ ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው የመሬት ነው ምልክ። አሁን ይህንን እየፈርኩን ያልኩት ውዶች፣ በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ብትባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። ምንም መንሱር አትደራደር። እንደዚህ አይነት አጋጣሚ ከስንት ጊዜ አንዴ ነው የሚመጣው። መንሱር መንሱር በዚህ መቀለል የለበት። እኛ እኮ ሰርግ መብላት አምሮናል። መንሱር ቢፌ ማንሳት አምሮናል። ከዚህ በፊት እንደምታስታውሱት እንግዲህ አክሱም ላይ ሴቶች ኒቃብ ጅልባብ አይለብሱም ተብሎ ከትምህርት ቤት ታግደው እንደነበሩ ታውቃላችሁ። በዛም ላይ እንግዲህ ትምህርት ቤቱ በር ዘግቶባቸው ውጭ ላይ አቁሟቸው እንዳለ ተማሪዎችን አባረው እንደነበረ ታውቃላችሁ። አሁን ደግሞ በዛ ጉዳይ ላይ አዲስ ነገር ወጥቷል። ምንድን ነው የወጣው ነገር? ከዚህ በፊት የአክሱም ከተማ ትምህርት ቢሮና እንዲሁም ደግሞ ትምህርት ቤቶቹም የፍርድ ቤቱን ትዕዛዝ አልቀበለም በማለት ሂጃብ ለብሰው የሚገቡ ሙስሊም ሴት ተማሪዎች እንዳይገቡ ላለፉት ስድስት ወራት መከልከላቸው ይታወቃል። ዛሬም ፍርድ ቤቱም ውሳኔ ሰጥቷል። ታዲያ ፍርድ ቤቱ ከዚህም በፊት ባለው መሰረት የጃብ እገዳ በእስልምና እምነት ተከታይ ተማሪዎች የሰብአዊና ሞራላዊ ጥሰቶችን እንደሚያስከትል ፍርድ ቤቱ ተረድቶም ችግሩ መፍትሄ እስከሚያገኝ ወይም ደግሞ ተለዋጭ እስከሚሰጠው ድረስ በጊዜያዊነት ታግዶ እንዲቆይ በሚል እግድ ማውጣት ይታወሳል። ይህንንም በዛሬው ዕለት አጽንቶታል። ከዚህም በተጨማሪ ታዲያ ጉዳዩን ለሚመለከተው ከፍተኛ ፍርድ ቤት እወስዳለሁ በማለቱ የአክሱም ወረዳ ፍርድ ቤት በትግራይ መጅሊስ ላይ የ12,500 ብር ቅጣጥሎ እንደነበረና ታዲያ ይህንንም ቅጣጥሎም ተመላሽ ለምክር ቤቱ እንዲደረግም ፍርድ ቤቱ በዛሬው ዕለት ወስነዋል። ይህንን የወሰነውም ታዲያም የአክሱም ከተማ የማዕከላዊ ዞን ማዕከላዊ ልብስ በስ ትክክል እንልበስ ማለት ይሄን ያህል ደረጃ ካደረሰን እኮ ሌላ ሌላ ነገር እኮ ተጨማሪ ነው። ታውቃላችኋል፣ እንደዚህ አይነት መሰረታዊ ነገሮችንን ካላሙ አላ ሌላው መንገድ ላይ ወጥተን ይፍጣር ማፍጠ መመነ ሌላ ነገር ነው። ተጨማሪ ነገር ነው። ማን እቺን ትዝታ ያለው ሰው አለ? እቺን ትዝታ ያለው ሰው እኔ ፋዘሬ ነው። እንደዚህ የሚያስቀሩ ልክ ኳስ ልጫወት ስል ይጠራኝና እንደዚያ ያስለቅሰኝና ያስቀራኛል። ልክ እኛ እንግዲህ ኳስ 11 ሰዓት ላይ ነው የምንጫወተው። ልክ 11 ሰዓት ሲደርስ እሱም ከስራ የሚወጣበት ታይም ስለሆነ ከዛን ሰዓት በኋላ እንጂ አንገናኝም። ኤኒዌይስ እዛ ጋር ይዘኝና ቁጭ ብለህ ካልቀረ አትሄድም እያለቀስኩኝ ለፍሶስ ፊት ቀርቼ ይሄዳሉ። ነገር ሳስበው አሁን ደግሞ ፋዛሪ ልክ እንደነበር አስታውሳለሁ። እፎይ አመለጠ። ሰላም አለይክም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መቼም ዘከርያ ጴጥሮስ ሲባል የማያውቀው የለም፣ በተለይ ንጽጥር ላይ የሚሰራ ማለት ነው። ዘከርያ ጴጥሮስ ብሎ ማለት የግብጽ ኦርቶዶክስ ቄስ ነው። ከግብጽ ሸፍቶ በአሜሪካን ሀገር ነው መኖሪያውን ያደረገው። ከዛሬ ሃምሳ ዓመት አምስል ዓመት በፊት ጀምሮ መልእክቶች በሬድዮ በሚተላለፉበት ጊዜ በሬድዮ ከዛም ቴሌቪዥን ሲመጣ በቴሌቪዥን ከዛም ደግሞ ኢንተርኔት ሲመጣ በኢንተርኔት ነቢያችንን ዐለይሂ ሰላቱ ወሰላምን በመሳደብ የሚታወቅ አሁን ላይ ያረጀ የጃጀ ሽማግሌ ሆኗል። ባለ ሲጋው የኦርቶዶክሱ እፎይ ሶሻል ሚዲያ ላይ እያመጣ የሚቀጥፈው እነ ዘከርያ ጴጥሮስ የተግማሙበትን ነው። ይሄን ያልኳችሁ ምንድን ነው፣ ትናንትና ባለ ሲጋ እፎይ ካሚንግ ሰን ብሎ ፖስቶ አየሁት። እስከ ዛሬ ተቋም ነው ሲኖዶስ ነው ኦርቶዶክስ ነው አይከሰስም ሲሉ የነበረው ያመለጠ ነው ያኔ እንግዲህ እንደ ሴት ሸሽቶ የፈሪ ነገር ካሚንግሰን ያለው እንግዲህ ሞያሌ ጠረፍ ደርሷል መሰለኝ ኬንያ ድንበር ደርሷል። ተሳክቶለታል ማለት ነው። አምልጠ ውጭ ሀገር ግባና እንደ ዘከርያ ጴጥሮስ ስትሳደብ ትጃጃለህ እንጂ ምን የምታመጣው ለውጥ የለም። በነገራችን ላይ ከዛሬ የአራት አምስት ስድስት አመት በፊት በወጣ መረጃ መሰረት የግብፅ ክርስቲያኖች ባለፉት ሰላሳ አመት ነው ያለው ከአሁን በፊት በተሰራ ፕሮግራም ማለት ነው። ባለፉት ሰላሳ አመት ከግብጽ የኦርቶዶክስ ኮፕቲክ ክርስቲያኖች ሁለት ሚሊዮን የሚጠጉ እስልምናን ተቀብለዋል። የተቀበሉበት ሁለት ትልልቅ ምክንያቶች ናቸው። አንደኛው በጋብቻ ምክንያት ነው፣ ትልቁ ምክንያት የተባለው ። ሁለተኛው ደግሞ በስላሴ አስተምሮት ነው። የጋብቻ የተባለው በነገራችን ላይ የግብፅ ክርስቲያኖች መጽሐፍ ቅዱስ ላይ ያለውን በየጋብቻ ምናምን የሚሉትን ህግጋት የሚተገብሩ ናቸው። የግብፅ ክርስቲያኖች አንድ ሰው ካገባ ሚስቱ ካልሞተች ወይም ካልዘሞተች መፍታት አይችልም። ባህርዋል ተመቸኝ ብሎ ከፈታ እድሜ ልኩን ማግባት አይችልም። እድሜው ሀያ አምስት እንኳ ቢሆን ማለት ነው ይህ ህግ ጋር ስላልተመቻቸው ሚስት ለማግባት ብለው እስልምና የተቀበሉ በጣም በርካቶች አሉ። ሌላኛው ደግሞ ሁለተኛው እንትን የተባለው ነጥብ የተጠቀሰው ስላሴ ነው። ስላሴ አስተምሮ ሊገባን አልቻለም፣ ስላሴ አስተምሮ ሐሰተኛ አስተምሮ ነው በማለት ነው እስልምናን የተቀበሉት ሌሎች ምክንያቶች አሉ። ስለዚህ ዘከርያ ጴጥሮስ እድሜው እስከጃጀበት ድረስ ተሳርቦ ተሳርቦ ምንም ያመጣው ለውጥ የለውም። እነ ባለዚህ ጋውፎይ በዚህ ጊዜ የስላሴ ዶክትሪን ኦሬዲ ሞቷል። የሞተው የሞቱን ዜና ለዓለም እንዲሰራጭ ነው እንጂ የምታደርጉት እስልምና ምንም አታደርጉትም። አምልጠህ ውጪ ሀገር ሂደህ ኦርቶዶክስ በሚሊዮን የሚቆጠር የገቢ ምንጫ ላይ ነገር ግን ምዕመናኖች ተመናምኑ አላደል ያለችው ከሰበሰበችው ገቢዋ ተቆራጭ ታደርግልህ አንድ ቦታ ኩርሲ ላይ ተዘፍዝፈህ ተሳደብ ያን የለመደብህን ሰዲብከ እየጎገሉ እየለቃቀምክ ሀሰተኛ ዜናዎችን እኛም ደግሞ ስላሴ ይህንን ዓለም በሞት ተሰናብቷል። የሞቱን ዜና በደንብ በአንተ በኩል እናሰራጫለን። መልካም የተስካርና የሀዘን ጊዜ ይሁንላችሁ። በኬንያ አድርጎ በሊቢያ አድርጎ አምልጠዋል ማለት ይከብዳል። ኤንዌስ ከኢትዮጵያ ወጥተዋል እየተባለ ነው። ይህ ሰው እንግዲህ ወጣ አልወጣ እንዳመለት ካትቀርም የሆነ ጊዜ ደግሞ ያገናኘናል። የሆነ ነገር በሆነ በሆነ መንገድ ላይ መገናኘታችን አይቀርም። የዛኔ ዋጋ ትከፍልበት አለ። ይህን ሁሉ ላልከው መሸሸጋያችሁ ሲጀመርም አሜሪካ ናት። አሜሪካ ያው የካፊሮች ሀገር ስለሆነ እንደሆነ ታውቃላችሁ። ብቻ መገናኘታችን አይቀርም። የዛኔ ዋጋ ትከፍላለ እንላለን። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወረህመቱላሂ